ኮሪደር መሀል መግባት እንዴት ክፉ እንደሆነ አየሽ እርግጠኛ ነኝ የሆነ ነገርማ አድርገሽዋል አሁን የበለጠ ያሳሰበኝ እርግዝና እንዳይፈጥር እንደዛ ታደርጋለች ብለህ ነው እኔ ለማጥመድ ምንም ታደርጋለች አንተ ወደ ሰው ንብረት ዘው ብለን እንደገባሃው ወደ አንተም ሳይመጣ አምልጥ ቆይ እኔ ምን ንብረት አለኝ ኤደን የአንተ ናት አይደል እንዲ ይኸውልሽ በእሷ እንኳን ጨዋታና ቀልድ አልፈልግም ለምን ፍቅረኛ ሙጫ ነው ማለት የውሸት ፍቅረኛ ሞች ለምን ለምን ያልካለፍ? ስማኝ፣ ለምን ነው ከቤታችን የማትወጡት? አብረሀት እያደርክ መሆኑን ረሳሁ እንዴ። አሁን ልቀቀኝ፣ አለቀህ። እኔ አክብሬ ነበር፣ አንተ ግን ልትከበር አልቻልክም። ከቤት የት ውጣ አለ? አትወጣ አላማ የቲናን ልብ መመለስ ማለት ለአይኔ እንደ ሰለቸች ማን በነገር ይኸውልህ፣ እኔ አንተን ካልተበቀልኩኝ ካሊብ አትበለኝ። እናንተ ግን ለምንድነው ከቤት የማትወጡት? እንዲ አባዬ አባዬ፣ አትበይኝ አንቺ ወለድኩትም አባዬ እንዲለኝ አልፈልግ። አባዬ ውጡ እያለን ለምን አትወጡ? አባዬ ካልወጣለሁ። ካሊብ ግን ደግሞ አሁን መሽቷል። ምን አገባኝ ታዲያ፣ ነው ተነስና ውጣ። አባዬ መሽቷል። ልባ እዚህ ቤት ውስጥ እኮ እስኪ መሽባችሁ ኖራችሁ። በህይወቴ እንዳንተ ሰውጣች ብቻ አላውቅም እኮ ቢያንስ ጥፋቴን ንገረኝና አለዋቀው ድብ እናድርግ። ታውቃለህ ዳኒ ሉ ሴዱ ያቻት ሚስት መጣ። እንዴት መጣሽ ግን ታሪክ ፈላጊ ካለው በት ፈልጎ አመጣኝ። ዳኒ ፊት ትንሽ ትክክል አይደለም ወይ? መታጠቢያ ቤት ሂድ። እሱ ነው ሚስቴ ላይ ዳርዳር እያለ ያለው። ማ? ካሌብ? አዎ ካሌብ። እንደዛ ካስብ ጠይቀው። ግን ከመጠየቅ በፊት ሚስቴን የሚወስድብኝ ምን ብወስድበት ነው ብለህ ራስን ጠይቅ። አባትዬውን ወይም ደግሞ ልጁን የሆነ ነገር እናደርጋቸው። አንተ ባክ ምንም የምታደርግ አይነት ሰው አይደለም። እና እናውቆ ምን እንዳሰብ ነግ እስካሁን እኔ የማውቀው እንደምገላቸው ይኸውልህ፣ ካሌብ ከኔ ጋር ከፍተኛ ጦርነት ልጀምር ፈልጋል። ጦርነት አል። ቆይ ሂዱ፣ ለምን ተስገይማታል? ቆይ አንተ በኛ መሀል ምን አገባ? ኤደንን አትርፍ ነው ያልኩህ፣ አትርፍ። አያገባኝም፣ ገደል ግባ። ይኸውልሽ፣ ሂዱ፣ ሁሉንም ነገር ለአንቺ እንዳደረግኩ መረዳት አለብ። አልወጣም አትጩህ ይልቅ ነው አንተኛ ልቀቀኝ። በስተመጨረሻም ትዕግስቱን መቆጣጠር አቅቶታል ማለት ነው። ምክንያቱም እንግዲህ የቴናን ጉሮሮ እንቅ አድርጎ በመያዝ እንግዲህ እሷ ለጊዜው ፌንት አድርጋለች ማለት ነው። በነገራችን ላይ ያው ምንም አትሆንም ትነሳለች፣ እሷ በዚህ በቀላሉ እንትን የምትል ስላልሆነች ማለት ነው። ሲቀጥል እንግዲህ ቃሌብ አሁን ላይ ከደንጋ ፍቅር ጀምረዋል ማለት ነው። ይህን ነገር ደግሞ ሁለታቸው ተስማምተው ነው የጀመሩት። እነሱ ሁለታቸውን እኛን ጎርተውናል። አንቺም የተሰበረ ልብ አለሽ፣ እኔም እንደዚ ሆኖ በብዙ ነገር ጎርተውኛል። ሲቀጥል እዚያ ቤት ደግሞ ውጡ ብንላቸው ራሱ ሊወጡ አ አልቻለም ይብን አባይ ራሱ ውጡ ቢላቸው ራሱ እየወጡ አይደለም። ስለዚህ ምን አለብት ታግዥኝና፣ እንደዚህ አይነት ነገሮችን እነሱን ለማናደድ ወይንም ደግሞ እነሱ በእኛ ላይ ያደረጉትን ነገር እኛ ለምንድን ነው የማንሰራባቸው? በማለት እንግዲህ ከደንጋ በመተባበር ማለት ነው ቃሊብ ያው ፍቅር ሁለታቸው እንደጀመሩ ሆኖ ለመታየት እንትን ብለዋል ማለት ነው። ኤደንም ላስብበት በማለት በመጨረሻም ግን ፍቃደኛ ሆናለች ማለት ነው። ግን ደግሞ ይሄን ነገር ፍቃደኛ ሲሆን የሆነ ሰዓት በቃኝ ማለት ከፈለኩ ግን በቃኝ ነው። በዚያ ላይ ደግሞ በቃ አንድና አንድ እንደዚህ ማስመሰልና ስራ ብቻ ነው በማለት ለቃሊብ አስጠንቅቀው ነበር ማለት ነው። ቃሊብም አዎ፣ ትክክል ይህን የምናደርገው እነሱ በኛ ላይ ያደ የደረሱበት ነገር በሙሉ እነሱ ላይ ማድረስ ስላለብን ብቻ ነው በማለት እንግዲህ ቃሊብም ቃል ገብቷል ማለት ነው። ይሄን ነገር የወሰነው ነገር ቃሊብ ይሄን ነገር እንዴት ሊያደርግ ቻለ የሚለው ነገር በጣም እጅግ በጣም ተበሳጭቷል። እንግዲህ በባለፈው ፓርት ላይ ያው ቴና መደራደሪያ ብላ ያቀረበችው ነገር እውነትም እንደዚሁ እሱ ለማጥመድ ነው እንግዲህ ያደረገችው ነገር ማለት ነው። አንደኛ ብር ጠይቀው ብሩን ለች ግን ደግሞ ብሩ ለእኔ ለሚስትህ እንደ ስጦታ ማለት ይቻላል። አሁን ላይ ነገሮችን እኮ ፈተናቸዋል። እኔ እናንተ አንድ ነን እያለች እንግዲህ ሰላም የፈጠረች በመምሰል እጅግ በጣም እየተቀሰለሰች ትገኛለች ማለት ነው። ስለዚህ ቃሊብን ማጥመድ ነበር እየፈለገችው፣ እንደፈለገችውም አጥምደዋለች ማለት ነው። ከእሱ ጋር ማደርና እሷ እንድታረግዝ ነበር እየፈለገችው፣ በዚህ መልኩ እንዲሄድ አድርጋለች። ሽማግሌው እጅግ በጣም ነበር የተበሳጨ። ያው ቃሌብም እንደዚሁ ተበሳጭቷል። ቴናም እንደዚሁ እናንተ እኮ ነግራችሁ ነበር እኔ ነኝ ያልሰማሁት እንጂ አባይም ትሁትም ነግረው ነበር ግን ደግሞ ሌላ ነገር ውስጥ ገበሁኝ በማለት እንግዲህ ተናግሯል ማለት ነው። ትሁት እርግዝና የተፈጠረ ይመስልሻል እንዴ በማለት እሷ እኮ ሆን ብላ አጥምዳ ነው ይሄን ነገር ያደረገችው እያላት ነበረ። በእርግጠኝነት ይህን እንኳን የምታደርገው አይመስለኝም ግን ደግሞ አንተም ግምት ወዳትና አምታ ፈቅራት ከሆነ አብረሀት የመቀጠል መብት አለ። ግን ደግሞ በዚህ መሀል የሚጎደው አንድም አባዬ ነው በማለት ስትናገር ነበረ። ትክክል። አዎ፣ በፍጹም እኔ እሷን አልወዳትም አለፈቅራትም። እንደው ከዚህ ቤት ምን ጥቅ ብላ በወጣችልኝ። ከስተት ላይ ስተት እየጨመርኩኝ እኮ አባዬንም አሰቃየውት በማለት እንግዲህ ስለ አባቱም ሲናገር ነበረ። ለአባቱ ሂዶ ሲነግረው ግን እንደ ተሳሳተና ነገሮቹ እንዳሰበው እንዳልሄዱለት ሲነግረው ያ ሽማግሌው እጅግ በጣም ነበር የተናደደው። አንተ ምንም ነገር አስተካክለህ ብን አታቅም ነገሮችን በሙሉ ማበላሸት ነው። ቆይ ላስረዳ፣ ያሰቡት ሀሳብ አለኝ አባዬ፣ እስኪ ትንሽ ተረጋጋ እያለው ነበረ። ምን እንዴት እንደሆናችሁ አብራችሁ እንዴት እንዳደራችሁ ነው ምንነግረኝ ወይንስ ምን ልነግረኝ ነው? በማለት ትዞት ነበር የሄደው ማለት ነው። ሲቀጥል ወደ ቤት ሲገባ ሽማግሌው ሁላቸውም ቤት ቁጭ ብለው ነበረ። እንዲሁም ከቤት እንዲወጡ ጠይቋቸዋል። ሁላቸውም ከቤቴ ውጡሉኝ እኔ አልፈልጋችሁም በሚል ምክንያት ነበር እንትን ያለው ማለት ነው። ዳኔም እንዴት ወጣለው እያለ ሴቅ መደምር ነበር። እንደዚሁም ትሁትም እንደዚሁ ማለት ነው። አባዬ የት እንሄዳለን የት እንወጣለን በማለት ሲናገር ነበረ ማለት ነው እና ሽማግሌው እጅግ በጣም ነው የተበሳጨው። በዳኒም በቲናም፣ እንደገናም ደግሞ በቃሊብም በልጁም እጅግ በጣም እየተበሳጨ ይገኛል ማለት ነው። ምክንያቱም አባዬ በቃ እስካሁን ያጠፉትን ይቅርታ አድርግልኝ፣ ከዚህ በኋላ አንተ የምትለኝን በሙሉ አደርጋለሁ በማለት ቃሊም ሲናገር ነበር። ቃሊም አሁንማ ነገሮችን እንዳለ አበላሻሃቸው እኮ ምንም የምሰረው ነገር የለም። አንተ የፈለከውን ነገር ማድረግ ትችላለህ። ከዚህ ቤትም አስወጣልኝ በማለት እኔ ቤቴ በጣም እየደበረኝና ወደ ቤቴ እንዳልመለስ እየሆንኩ ነው። ስለዚህ ከቤቴ ውጡሉኝ በማለት ሽማግሌው ተናግሮ ነበረ፣ ግን ደግሞ ዳኔ ሽማግሌውን አዋርቱታል። አባዬ እኔ ምንድን ነው እየበደልኩ? አልበደልከኝም በማለት እንትን ብሎታል። እዚህ ቤት እስከማገኝ ድረስ ቢያንስ እንኳን ለሳምንት ልቀመጥ የሚል ሀሳብ ነበር። ዳኒ እያመጠው እስካሁን ተቀመጣችሁ እኮ እስካሁን አልበቃችሁም ወይ? እኔ በተለይ በተለይ ቲና ነች በጣም እዚህ ቤት እንድቀመጥ ራሱ እንትን ያለችኝ። ስለዚህ እሷንም ዘህልኝ ውጣ በማለት እሻባዬ እንወጣለን በማለት ትንሽ ጊዜ ብቻ እንዲሰጠው ጠይቆታል ማለት ነው። ሲቀጥል ለቃሊብም እንደዚው ማለት ነው። ቲና ነች በጣም የከበደችው እንጂ ዳኒ በጣም በብዙ ነገሮች ከሞት ራሱ አድኖኛል። አንተ ያላደረክልኝ ነገር እንኳን ዳኒ ይብን አድርጎልኛል በማለት ሽማግሌው ሲናገር ነበር። በነገራችን ላይ ውለታ አይረሱም ማለት ነው። ትሁትንም ልክ እንደዚው እና ከዚህ በፊት ጥቃት ልታደርስበት ወይንም ደግሞ ልትገልበት እያሰበች ራሱ ቴና፣ በተደጋጋሚ ለምንድን ነው እኛ ሽማግሌው አይደለም ችግራችን፣ እኛ እንዴት ብር ማግኘት እንችላለን የሚለውን ነው ቴና ሽማግሌውን ተዩ እያለ ዳኒ ከዚህ በፊት ሲናገር ነበረ። ሽማግሌውም ይሄን ነገር እያሰበ በጣም ውለታ እንዳዋለለት ያክል ማለት ነው ምንም ያክል እንግዲህ ከቲና ጋ ሆኖ ነገሮቹን ያ ብር ለማግኘት እነሱን ለመጣል እሱ ቢጓጓም ግን ደግሞ ይሄን ያክል ክፉን ልብ እንደሌለው ዳኒ ጠንቅቆ ያውቃል ማለት ነው። ሲቀጥል እንግዲህ ኤደን አሁን ሁሉን ነገር ታውቃለች ማለት ነው። ያ ማለት እንግዲህ በፊትም ተነግሯታል፣ ግን ደግሞ አሁን ላይ በግልጽ ዳኒ ራሱ በዚህ ምክንያት እንደራቀችው እና ስለ ቲና ጉዳይ እና ስለ ራሱ ጉዳይ እንዳወቀች ያው ተረርቷል በግልጽ ማለት ነው። እና ይብን ራሱ ቲና ስትመጣ ሚስትክ መጣችል ብላ ነበረ ትተው የሄደችው ማለት ነው ነገሮቹን በሙሉ እንተዋቸው እና እንደ በፊታችን እንኑር እንታረቅ፣ በቃ በድ እየሻለው አጥፍቻለሁ ይቅርታ አድርግልኝ እያላት ነበረ። እሷ ግን በፍጹም መቼም ይቅርታ አላደርግልህም ደን በስተመጨረሻም እንግዲህ ከቃሌብ ጋር ሆና እነሱን ለማናደድ ወስናለች ማለት ነው። ወደነ ቃሌብ ቤት እንግዲህ ከቃሌብ ጋር እጅ ለእጅ ተያይዘው ነበር የመጡት ማለት ነው። ዳኒ እጅግ በጣም ነበር የተቃጠለው። ትሁትም እጅግ በጣም ነበር የቀናቸው ማለት ነው እና ዳኒ ዳኔ እንዴት መጣሽ? ብሎ ጠይቋት ነበረ። ቃሊም ነው ካለሁበት ፈልጎ ወደዚህ እንድመጣ ያደረገኝ በማለት ሽማግሌውን ሰላም ካለች በኋላ እንግዲህ ቴናም ኤደንን ሰላም ብላት ነበር። ኤደን ግን ምንም አይነት መልስም አልመለሰችላትም ለቴና ማለት ነው። እና በሁኔታው የተበሳጨው ዳኒ እኔ በጣም እያመመኝ ነው እያቅለሸለሸኝ ነው በማለት እንግዲህ ካለበት ተነስቶ ወጥቷል። ሽማግሌው እጅግ በጣም ነበር የሳቁት ማለት ነው እና አሁን ላይ

እጅግ በጣም ጥሩ ነገር እያደረገ ነው፣ ወደ ራሱም እየተመለሰ ነው። እነሱንም ልክ ይሰጣቸዋል፣ አባቱንም ከዚህ በኋላ አያሳዝንም ብዬ አስባለሁ ማለት ነው። እና ያው ቴና ግን ማለት ነው ካደረች ወይንም ደግሞ ከቃሊብ ጋር ጊዜ ካሳለፈች በኋላ ከትሁት ጋር እጅግ በጣም ነበር የተንጠራራችበት። ባልና ምሽት ጉዳይ አንቺ ገብተሽ እኛ ግን ታርቀናል በማለት ነው ስትናገራት የነበረችው። ግን ደግሞ የሆነ ነገር አድርገሽ ይሆናል ይሆናል ብላ ነበር የጠረጠረችው ማለት ነው። እና ያው ቲና ይህን ነገር እያደረገችው አንድና አንድ ቃሌብን ለማጥመድ በልጅ ምክንያት የልጅ ፍላጎት ምን ያክል እሱ እንዳለውና እንደሚፈለገው ከስር ከመሰረቱ ስለምታውቅ ያው በደካማ ጎኑ መታለች ማለት ነው። ሆኖም ግን አሁን ላይ ብታረግዝ ዝም ብትልም፣ በነገራችን ላይ እዚያ ቤት የምትቀጥል አይመስለኝም ምክንያቱም ሽማግሌው አይፈልግም ከዚህ ቤት ስንት ነገር መጥፎ ነገሮችን ስላደረገችበት ማለት ነው። ሌላው እንግዲህ ዳኔ የትሁትን አንቺ ውሸት አምነሽ? እንዴት እንደዚያ ትይኛለሽ? እያለ እንዴ፣ እኔ እኮ ምንም ነገር የዋሸሁህ ነገር የለም፣ እንደውም ለአንተ የሚጠቅም በጣም ብዙ ነገሮችን ስነግር ነበረ። ሁሉ ነገር ቀርቶብህ አንተ ኤደንን ማትረፍ ትችላለህ እያልኩ በጣም ነግሬ ነበር፣ ግን አንተ አሰማም እያለችው ነበረ ማለት ነው። እና በስተ መጨረሻም እንግዲህ እጅ ለእጅኩ ተያይዘው ቤት ድረስ መጡ በማለት ስለ ኤደን እና ስለ ቃሊብ ሲያወራት ነበረ። እና አንተስ፣ የሰው ሚስት አይደለ ወይ የምታባልገው? ያንተ ስራ ቀላል ሆኖ ነው ወይ እያለች እየጠየቀችው ነበር ማለት ነው። ሲቀጥል ዳኒ ሽማግሌውንም አውርቶት ነበረ። እኔ ኮ ኤደንን በጣም ነው የሚወዳት ቃሊብ ግን ምን እየሰራ ነው በማለት ጠይቆት ነበረ። ለምን ራሱን አትጠይቀውም? እሱ ካልተነካበት የሰው ምንም ነገር አይነካም። ስለዚህ ራሱን መጠየቅ ትችላለህኝ እሱ ምን አደረገ ከማለት እኔ ምን አድርጌ ነው በሚለው የራስክን ነገርም ወደ ራስ ጠይቅ ወደ እሱ ቀጥታ ከመሄድ በፊት አንተ ምን እንዳደረግ ራስክን ጠይቀው በማለት ሽማግሌውም አስጠንቅቆታል ማለት ሬው ፓርት ላይ እንግዲህ ቃሌ በእጅግ በጣም እየተናደደ እየተበሳጨ ነው ያለው ምክንያቱም በእነሱ ጉዳይ ከአባቱ ጋር እየተጣላ እየተነጫነጨ ስለሆነ ያው ዳኒም ጉሮሮን እንቅ አድርጎ ለምንድን ነው ከዚህ ቤት ማትወጠው ለምንድን ነው የማትወጣውን እያለ ሲለው ነበር ቃሌ ማለት ነው። እና ወዲያውኑ ነበር የለቀቀው። እኔ መኖር እፈልጋለሁኝ፣ እኔ እንዳንተ ዓላማ ቢስ አደለሁም በማለት ለቆት ነበር። በመጨረሻ ፓርት ላይ እንግዲህ ያው ቲናን ደግሞ እንደዚህ ጉሮሮዋን እንቅ አድርጓታል። ምክንያቱም የኔ ፍቅር የኔ ቆንጆ እያለች እየተለሳለሰች ማስመሰሏን ቀጠላበት ስለሆነች በማስመሰሏና በመጥፎ ነገሯ እጅግ በጣም የተበሳጨውና ትግስትን ያጣው ቃሌብ የእሷን ጉሮሮ እዙ በመጨረሻ እንግዲህ እሷም ወድቃለች። ምን ትሆናለች? ምን ይፈጠራል? የሚለውን እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። ዳኒ አይኑ እያየ ኤደንን የሚወዳትን የሚያፈቅራትን ማለት ነው ቃሌብ ሊወስድበት በነገራችን ላይ ትክክለኛ ፍቅር ውስጥ ይገባሉ ብዬ አስባለሁ። በማስመሰል ደረጃ እነሱ ሲቀጥሉ እነሱን ለማናደድ ሲሉ እጅግ በጣም እንግዲህ ያው ኤደንም ቃሊብን የምትወደው ይሆናል የምትወደው በስርዓቱ በጨዋነቱ፣ በታታሪነቱ እጅግ በጣም ይወዳታል ብዬ አስባለሁ። ቃሊብም እንደዚያው ኤደንን ይወዳታል አንደኛ በጨዋነቷና በስረ ስርዓቷ፣ በሐሳቧ ምናምን ነገር በቃ በሰው አክብሮነቷ ሁሉ ነገሩ ሙሉ የሆነች ልጅ ነች ማለት ማለት ነው። ስለዚህ እሷም የምትወደድ ልጅ ነች። ስለዚህ ዳኒ በራሱ እጅ እንግዲህ ያው ኤደንን አሳልፎ ለቃሊብ ሰጥቷል ማለት ነው። ቢወስድበትም ምንም ነገር አይደለም፣ ምክንያቱም ከዚህ በፊት ራሱ ዳኒ የእሱን ሚስት እያባለገ ስለሆነ ማለት ነው። እና ሽማግሌውም ይህን ነገር ነው የሚፈልገው። አሁን ላይ አባዬ የፈለግከውን አንተ የምትፈልጋቸውን እያንዳንዱ ነገሮችን አደርጋለሁ፣ ስራዎችን አላበላሽም ብሎ ሲናገር ነበረ። እንዳሰበውም እንግዲህ አሁን ላይ እጅግ በጣም እያመረረ መጥቷል። ድጋሚ መሸ ወደ የለብኝም እያለ ነው ማለት ነው ሽማግሌውን ብሏል። ድጋሚ ደግሞ ሌላ እንዳትሸወድ እባክህን እያለው ነበረ። ስለዚህ አሁን ላይ ቆጦ ተነስቷል ማለት ነው። እንግዲህ እበቀለዋለሁ፣ እበቀልሃለሁ፣ ሁኝ እመነኝ ዳኒ እያለ ነበር ሲናገረው የነበረው። እስተ መጨረሻም እንግዲህ ያው ቤት ድረስ እንግዲህ ፍቅረኛ ይነሽ በማለት ሄደንን አምቷል። ሄደንን እንደዚያ በማምጣቱና ከቃሌብ ጋር በማየቱ ብቻ አይብን ራሱ ዳኒ እጅግ በጣም የተበሳጨ እንደ እንደሴት ልጅ አቅለሸለሸኝ ወደላይ ላይ ሊላይ ነው እያለ ነበረ ማለት ነው፣ መጨረሻው ፓርት ላይ ማለት ነው። እና ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛሌ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላቸው።